የቤቶች ድራማ የክብር ስፖንሰር ኢትዮ ቴሌኮም። ህብረት አምባ ቤቶች ሊመጣ ነው ሲባል በእኔ ድምፅ ላይ ተዋወቀው፣ ከዛ ጊዜ ጀምሮ አውቀዋለሁ። ቤቶችን ከነክብሩ መቀጠል፣ ይሄ እውነትን ለመናገር ትልቅ ነገር ነው። የዘሩንና የአዛልዬን ግንኙነት ስንመለከት፣ የይቤንና የወንድም እህቶቹን ግንኙነት የእነማፊን ስንመለከት፣ እሱ ደግሞ ይዟቸው የተነሳው ደግሞ በጣም ብዙ ወጣቶች አሉ። ትልልቅ ሰዎች አንዳንድ ጊዜ ሆነ እንዲሆ ሆኑ ይገባሉ እናያለን። ግን በአብዛኛው ግን የቤተሰቡ አባል የሆኑት እኔቱ የሆነስ አላውቅም፣ ተሳስቼ ሊሆን ይችላል። ከዛ በፊት አላቃቸው ቸ ሁሉ የተዘጉ ድራማዎቹን አስታውሳሉ። ምክንያቱም መስራት ፈተና ነው። ጊዜ ግን እዚህ ጋ ቤቶች ከንደሳላችሁ ማለት እፈልጋለሁ። ቢያንስ አብራችሁ እየሰራችሁ ይህን ያህል ጊዜ መምጣት በራሱ ትልቅ ነገር ነው። እንግዲህ ያው የቤቶች ድራማ መጀመሪያ ሲመጣ እንግዲህ ከስምንት ዓመት በፊት ማለት ነው። ከስምንት ዓመት በኋላ በጣም ብዙ ነገር እዚህ ሀገር ተከናውኗል። ስለዚህ ትላንት ሲነሳ የነበረበት ማህበረሰባዊ አውድ ዛሬ ካለበት ጋራ በጣም የተለያየ ነው። ሞልቶልኝ ሁሉንም ተከታትያለሁ ማለት ባልችልም አቅሜ በፈቀደ ጊዜ እና በቻልኩት ሁሉ ጊዜ በተለይ እንደኛ አይነት በጣም ውጥረት የሞላበት ስራ ውስጥ የምንቆይ ሰዎች ይመከራል። እንደዚህ አይነት ትንሽ አይምሮን ዘና የሚያደርጉ ወይም ደግሞ ማህበረሰብን ሊገልጹ ይችላሉ የሚባሉ የተለያየ ከማህበረሰብ ሊነሱ ይችላሉ የሚባሉ ሀሳቦችን ልናይ የምንችልበት አንዱ መስኮት እንደዚህ አይነት የጥበብ ስራዎች ናቸው። ቤቶች እንግዲህ እኛ መጀመሪያ ሲመጣ ጥላሁን ጉግሳን የምናውቀው ከመንጠቆ ጋር ነው እና በልጅነታችን በጣም ብዙዎቻችን በቪኤችኤስ ሳይቀር የምናያቸው በጣም በርካታ የኮሜዲ ስራዎች ላይ ነው የምናውቀው። እና እዚህ ጋር ሲመጣ በተለይ ደግሞ አሁን ዘመን ካሉ ወጣት ተዋንያን ጋራ የመጣመር እና ቤቶች የሚለው ራሱ አገላለጽ በሌላው ዓለም የለም። በእንግሊዝኛ እኔ አላውቅም። የሚያውቅ ሰው ካለ ለመማር ዝግጁ ነኝ ግን በራሱ ቤቶች የሚለው አገላለጹ ራሱ ርዕሱ፣ አንደኛ በጣም ሰዋዊ ገጽታ አጠቃላይ ለዚህ የጥበብ ስራ ያላብሰዋል። ሁለተኛ ቤትን ደግሞ የተወሰኑ በጣም ያ ቤት ማለት እኔ በብዛት ያደኩበት አይነት ቤት ነው የሚመስለው። በጣም ብዙ ሆኖ የሚኖርበት የተለያየ ሰው የተለያየ ሀሳብ የሚንጸባረቅበት፣ በቃ እንደውም የሰው ናሙና ኤግዚቢሽን ሁሉ እስኪ መስለን ድረስ በጣም በርካታ ባህሪያት፣ ድክመት፣ ጥንካሬ፣ ማንነቶች የሚንጸባረቁበት ቤት ነው እና እንዳለ መታደል እንግዲህ ሙሉን አይቼ ሙሉ ነገር ላይ አስተያየት ባልሰጥም፣ ግን በተቻለ የማየው እና እኔም ብቻ ሳልሆን እንግዲህ እኔ አዲስ አበባ ውስጥ ትምህርት ቤት አለኝ። በትምህርት ቤት ውስጥ ያሉ ህጻናት እያንዳንዱን ነገር እንደሚያዩት፣ ሳቅ ምናልባት በቤተሰብ ደረጃ ተጽዕኖ መፍጠር የቻለ ወይም ደግሞ በተለያየ እድሜ ደረጃ በተለያየ ሁኔታ ውስጥ ያሉ ሰዎችን በጋራ በጋራ ሊያዩት የሚችሉ ነገር መሆኑን ተረድቻለሁ። ቅዳሜ ብዙ ጊዜ ዊኬንድ ነው የሳምንት መጨረሻ ነው። ብዙ ሰዎች ሰርተው የሚያርፉበት ነው። አንዳንድ ሰዎች ቅዳሜም ስራ አላቸው። ቅዳሜ ስራ ቢኖራቸውም ግን ማታ የላቸውም ስራ እና ቅዳሜ ብዙ ጊዜ ዘና ምትልበት የመዝናኛ ጊዜ። ሰዎች ቴሌቪዥን ጋር ብዙ አታችመንት ላይኖራቸው ይችላል። ኦፍኮርስ ድሮ ብረት ሪት ምናምን ይታይ ነበር። ቅዳሜ ግን በአብዛኛው ቅዳሜ ላይ ግን አልለመድንም። ቅዳሜ ምናልባት ሳምንቱ እንትን ምናምን ይቀርብ ይሆናል ግን ታላቅ ፊልም የሚባል ነበር፣ ደግሞ ነበረ ድሮ ኋላ ይቀራ ይቀራላል። እና እሱን ሁሉ እየመለሰና ቤቶችን ቅዳሜ ማታ እንድንጠብቀው በማድረጉ ቅዳሜን ለድራማ እንድንለምደው፣ ማታ ድራማ ብዙ ጊዜ ቀን ይታያል። በተለይ በዛን ጊዜ በነበረው ጊዜ 20 ምናምን የሚባለው ቀን ላይ ነው ያለው። ማታ ላይ ቁጭ ብሎ ድራማ ማየት እንደው ይሄ ነገር ይዘልቅ ይሆን ሲል፣ አዲስ ነገር ማስለመድ ቻሌንጅ ስላለው ግን ያንን አይቻለሁ እና ግን ይዞት ዘልቋል ቤቶች ያው እንዳጋጣሚ ሆኖ እኔ ቅዳሜ ማታ ሬዲዮ ፕሮግራም ስላለኝ የመጀመሪያውን ስርጭት አላየውም። ያው ሲደገም የማየት አጋጣሚ በተለያዩ ጊዜያቶች አሉ። ሰዓቱ ምክንያቱም እኛም ራሳችን በዛ ሰዓት ላይ ሬዲዮ ላይ ስለምንሆን ሰዓቱ ተገጣጠመ እና ግን ምንድን ነው በተለይ ስምንት ዓመት ሙሉ አብሮ መስራት ላይ በጣም ችግር አለብን። እኔ ለምሳሌ የእኛ ሾ ወደ ዘጠኝ ዓመት እየሄደ ነው እና ብቻዬን ነው የምሰራው። ብቻዬን ራሱ እየሰራው ከራሴ ጋር እጣላለሁ እንኳን አይደለም የተለያዩ ገጸ ባህርያት ያላቸው ሰዎች እንደ ቤተሰብ ይዘ ዋናውን ቤተሰብ እኮ ቢሆን የድራማውን ባይሆን አለመግባባቶች አሉ፣ ብዙ ችግሮች አሉ እና ያንን አስታርቆ እንደ ቤተሰብ ይህን ያለ አመት ከነ ክብሩ መቀጠል ይሄ እውነቱን ለመናገር ትልቅ ነገር ነው። ሌላው ቤቶች ማሳቅ ብቻ ሳይሆን ጎምዘዝ ያሉ ሀሳቦችንም ጭምር በፈገግታም ቢሆን እንድናወራረዳቸው ይጋብዘናል። በርካታ ለምሳሌ የአሜንን ገጸ ባህሪ ብንመለከት ህፃለች። በፍጹም የማይጠበቁና ልጆቻችን አይሉም ብለን ወይ ድል ስላልሰጠናቸው አያውቁም ብለን የምናስባቸው ነገሮች እንዲወጡ ይደረጋል። ቤቶችን ከመጀመሪያ ጀምሮ አቀዋለሁ። ቤቶች ሊመጣ ነው ሲባል በእኔ ድምፅ ላይ ተዋወቀው። ከዛ ጊዜ ጀምሮ አቀዋለሁ ቤቶችን። የጥላሁን ስራ ነው። ጥላሁን ለኔ ወንድም የማለት ያህል ነው። አብረን ብዙ ዘመናት። እኔ ወደ ኪነ ጥበብ አለም ስመጣ የመጀመሪያውን የኔን ስራ የተረከው ጥላሁን ነው። ስለዚህ የጥላሁንን ሲትኮም መጀመሪያ ሲመጣ ያስተዋወቁት እኔ ነኝ። እነዚህ ይሄ ለኔ የተለየ ስሜት ይሰጠኛል። ከዛ አልፎ ቤቶች ወደ ተመልካች ሲቀርብ ጀምሮ በደንብ አይቼዋለሁኝ ከነ ልጆቼ። መጀመሪያ ላይ ስጋት ነበረኝ። በጣም ስጋት ነበረኝ። የቀኑ ስጋት ነበረኝ። ቅዳሜ ነው። ቅዳሜ እንዴት አድርገህ እንግዲህ ለምን ገፋዋለን እና የመጀመሪያውን አንድ ዓመት ያለፈበትን ፈተና ፐርሲስት አድርጎ በጽናት ያለፈበትን ፈተና ለሌላ ሰው በጣም ትልቅ ተምሳሌት ነው። የመጀመሪያ ዓመት ከባድ ነበር። ምክንያቱም አንደኛ ሲትኮም ብዙም ኢትዮጵያ ውስጥ የተፈተነና የተሞከረ ነገር አይደለም። አንደኛ ያልተሞከረን ነገር ይዘህ መምጣት ሁለተኛ በኢንተርቴይንመንት ኢንዱስትሪው ቅዳሜ ሰው ከቤት ወጥቶ የሚያመሽበት ሰዓት ነው እንጂ የተመልካች ሰዓት ነው ተብሎ የሚታሰብበት አይደለም። ሶስተኛ፣ እንደ ዛሬው ዩቲዩብ ገኖ የወጣበት ጊዜም አይደለም። ስለዚህ ቻሌንጁ ከፍ ያለ ነበረ። ሆኖም ግን በሚያመጣቸው ሀሳቦች አማካኝነት እያሸነፈ ስጋቶቹን እየቀረፈ ዓላማውን ከፍ እያደረገ ተጠብቆ ተወዶ የሚታይ ሲትኮም ለመሆን ችሏል። እና ይሄ ለቤቶች በጣም ትልቅ ስክስ። ሌላው ግንኙነት፣ በሰዎች መካከል ያለ ግንኙነት አንድ ቀን አለቃ የሆነ ሰው ሌላ ቀን ደግሞ ሌላ አለቃ ይኖረዋል። ቤተሰብ ውስጥና የዘሩንና የአዛልዬን ግንኙነት ስንመለከት የይቤንና የወንድም እህቶቹን ግንኙነት የነማፊን ስንመለከት፣ እነዚህ ሁሉ የሚያሳዩን ማህበረሰብ ውስጥ ያለውን የግንኙነት ሀይራርኪ፣ ወይም ደግሞ ደረጃ ነገር ያሳየናል። እና በአብዛኛው እንግዲህ ስምንት አመት በቴሌቪዥን መስኮት እየቀረቡ ለህዝብና ከህዝብ የሚሆን ነገር ለማቅረብ ራሱ መታደል በጣም ትልቅ ሰፊ ነገር ነው ብዬ ነው ማስበው። እና እንደ ቡድንም መቆየት በጣም ብዙ ሰው እኮ አንድ ድራማ አንድ ቲያትር መጨረስ አቅቶት ይለያያል እና እንደ ቡድን አብረው መቆየታቸው በራሱ እንግዲህ በፈጣሪ ፈቃድ የተለየችንን ሰብሊን ትተን ሌሎቹ እንደ ቡድን ይሄን ያክል አመት አብረው መቆየታቸው ራሱ ትልቅ እሴት ነው ብዬ ነው የማስበው እና ለእኔ ከጥበብ ስራነት ባለፈ የማህበረሰባዊ ምህዳር ወይም ደግሞ ኮንቴክስት መገለጫ ነው ቤቶቹ ብዬ ነው የማስበው። አስር ሲዝን ሙሉ እንደተወደዱ መቆየት፣ ገጸ ባህርያቶቹ ብዙዎቹ በሴፉ ቤቤስ ላይ ቀርበዋል ይመጣሉ ሲመጡ፣ በዩቲዩብም በጣም ትልቅ ተመልካች ነው ያላቸው። ያ ማለት በመላው ዓለም ይታያሉ፣ ሀገር ውስጥ ይወደዳሉ ማለት ነው። ከዛ አንጻር አንድ ትልቅ ቤተሰብ ቁጠባን የሚያስተምር የተለያየ ባህሪ ያላቸው በቃ ራስህን ፈልገ ታገኛል፣ የሆነ በቷ ላይ ታገኘዋለ። ጎበዝ ተማሪ አለ፣ ሰነፍ አለ፣ እናት አባት እንደ እንትን እናትና አባትም ባይመስሉ በዙሪያ ያሉ ሰዎች የምታቃቸው እናትና አባት ነው። ምሰል ነገር አላቸው። ልጆቹ እንደዛ ነው። የተለያዩ ገጸ ባህሪያት በየጊዜው ይገባሉ፣ ይወጣሉ። እነሱም በራሱ በጣም ተወዳጅነት አላቸውና እኔ ይህን ያህል ጊዜ ከነለዛው እንደተወደደ መቆየቱ በጣም አስደሳች ነው ብዬንም አስበው። ሁልጊዜም ደጋግሜ እንደምናገረው የቴሌቪዥን ድራማ ሲትዌሽናል ኮሜዲ ይሁን መደበኛው የድራማ ዣነሮች ውስጥ የተቀመጠ ይሁን ከተግባሮቹ ውስጥ አንዱ ኢመርጂንግ ታለንትስ ወደ ሙያው የሚመጡ አዳዲስ ሰዎችን እድል በመስጠት ወደሚቀጥለው እርከን እንዲሸጋገሩ ማድረግ ነው። በዚህ በኩል ቤቶች በጣም ትልቅ ስኬት ነው ያደረገው። አዳዲስ ልጆች፣ አዳዲስ ጸሐፍት፣ ተዋንያን ብቻ አይደሉም። የትብብር ወይ ፓርቲሲፓቶሪ ራይቲንግ ሌሎች ሰዎች እንዲገቡበት በማድረግ ሀሳባቸውን ይዘው እንዲመጡ፣ ድርሰታቸውን ይዘው እንዲመጡ በማድረግ የአንድ ሰው ከለር ብቻ ሳይሆን መልቲ ከለርስ እንዲኖሩት፣ የተለያዩ ቀለማት እንዲኖሩት ለማድረግ አስችሏል። ይሄ በጣም ትልቅ ነገር ነው። ድሮ ዘግተን ነው ደራሲም ዳይሬክተርም ሆነ ዘግተን ነው የምንሰራው የነበረው። ሌላ አንድ ተጨማሪ ነገር ነው። ሌሎች ሰዎች ቤቶ ቤቶችን ፎርማት ተረድተው አይተው በቤቶች ፎርማት ልክ ሊሆን የሚችል ሀሳብ አለን ብለው ጽፈው ሲመጡ የሚስተናገዱበት ነው የነበረው። ሌሎች ፀሐፍቶች የሚገቡበት ሌሎች ተጨማሪ ዳይሬክተሮች በየጊዜው የሚመጡበት አዳዲስ ተዋና የሚመጡበት፣ ይሄ በጣም ትልቅ ለሀገር ለኪነ ጥበቡ እድገት ትልቅ አስተዋጽኦ ነው። ቤቶች እንግዲህ በእኔ እምነት ያሉት ሰዎች እያደጉ ያልነበሩትን ምናሜን ተወልደው የመጡበት እና አሁን ብዙ አየናት አድጋ ሄዳ አየናት፣ እና የስልጣን መጋራቶች በደንብ የሚታዩበት ሻሼና ቶዘሩ እኮ አንዳንድ ጊዜ እንደውም ሻሼ በጣም በትበልጥባቸው ብዙ ነገሮች አሉ እና ቤቶች መቀጠል ይኖርበታል ብዬ አስባለሁ ግን ሶስት ነገሮችን ዋናና ነገሮችን ማስቀመጥ ፈልጋለሁ አንደኛ ተደራሽነቱን ማስፋት ቢቻል ለምሳሌ እንግዲህ እኛ ሀገር ብዙ አልተለመደም እንጂ በሌላ ቋንቋ ሰብታይትል ማድረግ ይቻላል ለምሳሌ በተለያዩ ቋንቋዎች እኔ ሰብታይትል ላረገው ፈልጋለሁ ብሎ በኦሮምኛ ሊሆን ይችላል በሶማሌኛ ሊሆን ይችላል በትግርኛ ሊሆን ይችላል ተደራሽነቱን ብናሰፋ የእነ ገሌ ብቻ ብለን ለተወሰኑ ሰዎች ባንሰጠው እና ያው ኢትዮጵያ ደግሞ ሀብታም ናት፣ የብዙ ሰዎች ሀገር ናት እና በዛ መልኩ ተጨማሪም የአማርኛውን ራሱ ሰብታይትል ማድረግ መስማት የተሳናቸው ወገኖች ጭምር እንዲያረጉት እና ተደራሽነቱን ማስፋት ብንችል ደስ ይለኛል። ሁለተኛ የእኛ ሀገር እንደዚህ አይነት ኮሜዲዎች እኛ ሀገር ብቻ የሚቀሩት ከቋንቋ ውስንነት አንጻር ነው እና ምናልባት አላውቅም፣ በእንግሊዝኛ ቋንቋ ጭምር ሰብታይትል ማድረግ ቢቻል የምናያቸው እኮ የናይጄሪያና የሌሎች የምዕራብ አፍሪካ ኮሜዲዎች በጣም ብዙ ሀገራቸውን አስተዋውቀው የእነሱን ባህል እስክን መስል ድረስ በቃና ጭምር የሚተላለፉትን በጣም ብዙ ነገር ሰው እንትን ሲያደርግ እናያለን። እኛ ስለምንድን ነው ለዓለም የሚበቃ የዓለም መገኛ የሆንን ሰዎች የእኛ የጥበብ ስራዎች በትርጉም እና ስራዎች በሌሎች አማራጮች ውስጥ በተለይ ደግሞ አሁን እንዳሉ የካፕሽኒንግ አይነት ስራዎች የሰብታይትል አይነት ስራዎች ለሌላው ሕዝብ እንዲደርሱ መደረግ የሚችልበት ሁኔታ ቢፈጠር ጥሩ ነው ብዬ አስባለሁ። ሌላው እንግዲህ እና ሶስተኛው በጣም ጠቃሚ ነው ብዬ የማስበው እንደ ቤቶች አይነት ረዥም ጊዜ የሚቆዩ ድራማዎች በጣም አንዱ ጠንካራ ጎናቸው ወቅታዊነታቸውን ጠብቀው መሄድ መቻላቸው ነው እና ያንን ለማስቀጠል የሚያስችል እና ወቅታዊነት ደግሞ ስንል ከተወሰኑ ሰዎች ብቻ አንግል እንዳናየው የከተሜውን ኑሮ ብቻ ወይም 15 ፐርሰንት የሚሆነውን የኢትዮጵያ ሕዝብ ብቻ እንዳይመለከት አቃለሁኝ ሻሽኝ እና ቤተሰቦች ሌሎችም ከገጠር የሚመጡ ሰዎች ጋር ያለው እንትኖች ላይ የተለያዩ ፓርቶች ላይ እንደነበሩት ግን ምናልባት ወደዛ መሄድና የተለየ ነገር ራሱ ማንጣት ቢቻል ደስ ይለኛል። ለምሳሌ ይበቃልን አይነት ልጅ ወስዶ መኪና ተበላሽቶበት ከገበሬ ጋራ እንትን እንዲያደርግ ማድረግ ገበሬውን እንዲረዳው ማድረግ ምናልባት ብዙዎቻችን በርገር ቤቶችን ነው እንጂ የምናደንቃቸው ከበርገሩ ጀርባ ያሉትን ምስኪን የስንዴ ገበሬዎች የምናመሰግንበትም አጋጣሚ ብዙ የለምና ወደ ገጠሩ ማህበረሰብ መውጣት ቢችል እና የተወሰኑ ነገሮች ከዛ ጋር ቢጨመሩ መልካም ይሆናል ብዬ አስባለሁ። ለእኔ ቤቶች ወይም የቤቶች ተውኔት የመቻቻል ተምሳሌት ነው። ምንም የማያገናኛቸው የናት ሆድ ዥን ጉርጉር የሚባለውን ነገር በትክክል የምትረዱበት አይነት የምንረዳበት አይነት ነገር ነው እና ምናልባት ከዛ አንጻር አዎንታዊ ነገሮቹን እየወሰደን ጭምር እንደዚህ በየሲዝኑ ልንነጋገርባቸው የሚገቡ እውነቶችን እየመዘዝን እነዚያ እውነቶች ላይ ደግሞ በደንብ በሰል ያለ ጠለቅ ያለ ክርክርና ውይይት እንድናደርግ እድል እየሰጠን ይሄድ። ይሄ በደራሲው ሜዳ ላይ እኛም ተመልካች ብቻ ሳይሆን ተጫዋቾች ነን፣ እንድንገባ እድሉን ያመቻቻል እያስባለ ሌላ አዳዲስ አክተሮችን ነው ይዞ መጣ። አዳዲስ አክተሮችን ይዞ መጥቶ ጥላሁን ጉግሳ አለ። በጣም የምናውቀው እኛ ሁሉ የምንመሰጥበት በጣም ትልቅና አሪፍ አርቲስት ነው። ደግሞ በተለይ ኮሜዲ ላይ በጣም ደግሞ ድንቅ ነው። ስለዚህ እሱ ደግሞ ይዟቸው የተነሳው ደግሞ በጣም ብዙ ወጣቶች አሉ። ትልልቅ ሰዎች አንዳንድ ጊዜ የሆነ እንዲፍየሆን ይገባሉ እናያለን። ግን በአብዛኛው ግን የቤተሰቡ አባል የሆኑትን ቱየሆነ አላቅም ትሳስቸው ሊሆን ይችላል። ከዛ ፊት አላቃቸውም። አላቃቸው አሁን ራሱ የቆመበት ቦታ የሚያጓጓል። መጨረሻዎቹን ክፍሎች በተለይ አይቻቸው ነበርና ያ ቤተሰብ ተበትኖ ይቀር ይሆን? ምንድነው እጣ ፈንታው? ቀጣይ ሲዝን ውስጥ እንዴት ይሆን ይሆን? የት ቦታ ነው? አሁን ለምሳሌ ቤቱ ባህራጭ ተሽጧል፣ መሸጥ እጣ ፈንታ አለው። ትንሽ እንደ ተከታታይ እንደ ሲትኮም ኮሜዲ ድራማ ሳይሆን እንደ ተከታታይ ድራማ አይነት ስሜት ፈጥሮን ያቆመው እና በቀጣይ አዲሱን ሲዝን ለማየት ከጓጉት መሃል ነኝ የምልህ ነው። ገጸ ባህርያቱን ሳያቸው የኔ የማደላው ለአሜን ነው፣ ቅድም እንደተናገርኩት። ምክንያቱም እንደ አሜን አይነት ባልተመቸ ሁኔታ ውስጥ ያለ እናት ከጋብቻ ውጭ ሊሆን ይችላል። በሌሎችም ችግሮች ምክንያት የምናሳድጋቸው ሕፃናት ከምናሳያቸው መከራ የበለጠ የሚያሳዩን ደግ ቀን እንዲመጣ እነሱ ችሎታ ላይ መተማመን ያስፈልጋል። የኛ የጎልማሶቹ አመለካከቶች በተለያዩ ትውልድ ባመጣቸው የታሪክ እውነቶች የተበረዙና የተመረዙ ናቸው። ምናልባት ትልቅ እድል አለን ብዬ ግን እንደ ሀገር ማስበው እነዚህ ህፃናት ላይ የተሻለ ስራ መስራት እና የእነዚህን ህጻናት አቅም ማመን ትልቅ እድል ይፈጣል ብዬ አስባለሁ። ለምሳሌ አሜንን አስር ብር ተበሰበችበትን አንዱን ሂደት ተመልሰን ብናየው እያንዳንዱን ሰው ለማሳመን የምትከፍለው ዋጋ አንዳንዱ ደግ ነው እንዳዛሉ አይነት ቶሎ ይሰጣል። ሌሎቹ ግን ዘሩን ጨምሮ መቼም የፖለቲካ ምርጫ ማሸነፍ ይመርጣል ይቀላል። እንደሷ አስር ብር ለመውሰድ የምታደርገው የማሳመን ሂደትና እኔ በግልጽ ባህሪ ደረጃም በጣም ጥሩና ምናልባት ለወደፊት ለምናያት ኢትዮጵያ ትልቅ አቅም ይሆናል ብዬ የማስበው የልጆቻችንን አቅም ማመን የነሱን ንጹህ አይምሮ ዋጋ መስጠት መስጠትና እዛ ላይ ትልቅ ርብርብ ማድረግ መዋለ ንዋይ ማፍሰስ ያስፈልጋል ብዬ አስባል። ሲትዌሽናል ኮሜዲ በባህሪው ማህበራዊ ሂስን ሶሻል ክሪቲክስ ላይ የተመሰረተ ነው በአብዛኛው። ምጸት ላይ የተመሰረተ ነው። ሳታይር ሳታይር የሚበዛው ነው እንግዲህ። እነዚህ ምጸታዊ የሆኑ ጉዳዮች ወይም ማህበራዊ ሂሶች በሁለት በኩል አገልግሎት አላቸው። ማህበራዊ ሂሱ ማህበረሰቡ እንዲለወጥ፣ ማህበረሰቡ የራሱን እድፍ እንዲያይ፣ የራሱን ችግሮች እንዲያይ ወደ ማህበረሰቡ የሚጠቁም ነው። ፖለቲካል ሳታይር ሲሆን ፖለቲከኞቹ ጉዳያቸውን እንዲያዩ፣ አገራቸውን እንዲያዩ፣ ስራቸውን እንዲያዩ የሚያደርግ ነው፣ የሚያነቃቃ ነው። ስለዚህ በሀገር ህልውና፣ በሀገር እድገት፣ በማህበረሰብ ቀረፃ ውስጥ የሲትዌሽናል ኮሜዲ ድርሻ ትልቅ ነው። ጥላሁን ይህንን ቤቶችን ይዞ መጥቶ ቀድሞ እነዚህን ሚናዎች መጫወት ችሏል እና ይሄ በጣም ትልቅ ሊሰመርበት የሚገባ ጉዳይ ነው። እንግዲህ ጥበብ የህዝብ ነው እንላለን። የህዝብ ነው የምንለው ህብረት ሱቅ ስለሚሸጥ አይደለም። የህዝብ ነው የምንለው ተመጋቢውም መጋቢውም ከህዝብ የወጣ ስለሆነ ነው። ስለዚህ አንድ ስራ ምናልባት መጀመሪያ ላይ ሲጻፍ ወይንም ለተወሰነ ጊዜ የአንድ ደራሲ፣ አዘጋጅ፣ ተዋናይ ስም ሊጻፍ ይችላል። ፍቅር እስከ መቃብርን ብንወስድ የሀዲስ አለማየሁ ድርሰት ነው። ዛሬ ፍቅር እስከ መቃብር የቴድሮስ ካሳሁን ዘፈን ነው። ዛሬ ፍቅር እስከ መቃብር የብዙዎቻችን ግጥም ነው። ዛሬ ፍቅር እስከ መቃብር የልጆቻችን አፍ መፍቻ። ስለዚህ ሁላችንም በጥላሁን ጉብሳን ጨምሮ ትላንት ታዋቂ ያልነበሩ ግን ታዋቂ ለመሆን ወይም ደግሞ እንደዚህ አይነት የበሰለ የጥበብ አቀራረብ ለማቅረብ በሂደት የሚመጣ ነገር ነው እንጂ የአንድ ጊዜ ክስተት ወይም በዓል አይደለም ይሄን ማድረግ። ስለዚህ እኔም ማምነው እነዚህ በተለያየ ደረጃ ያሉ ባለሙያዎች ይሄ የጥበብ ስራ እንደመሆኑ መጠን ይሄንን ጥበብ የሚያስቀጥል አቅም ልንፈጥርላቸው ይገባል። ብዙ ተከታታይ ድራማዎች ይመጣሉ፣ ተንጠባጥበው ሲቀሩም አይተናል፣ በተለያዩ ምክንያቶች ሲትኮሞችም እንደዛው። ምክንያቱም አለ ጊዜያቸው ሁሉ የተዘጉ ድራማዎቹን አስታውሳሉ። ምክንያቱም መስራት ፈተና ጊዜ ግን፣ እዚህ ጋ ቤቶች እንኳን ደሳላችሁ ማለት ፈልጋሉ። ቢያንስ አብራችሁ እየሰራችሁ ይህን ያህል ጊዜ መምጣት በራሱ ትልቅ ነገር ነው። ዘርፉ ወጪ የሚፈልግ ዘርፍ ነው። ቀላል አይደለም። ለምሳሌ እንደ ሬዲዮ ድራማ አይቀልም። ሬዲዮ ድራማ አጀንዳው ምናምኑ ቀላል ነው እያልኩ አይደለም፣ ፕሮዳክሽኑ ቀላል ነው ቶ ሆነ እኛም ሬዲዮ ስቴሽን አለ እናቀዋለን። ቀላል እና ግን ሬዲዮ ሌላ። ለምሳሌ ግጥም መጽሐፍ ሊሆን ይችላል፣ ፊክሽን መጽሐፍ ሊሆን ይችላል፣ ምናምን ሊሆን ይችላል። ትልቅ ቢሆኑ ማሳቦቹ አዘ ፕሮደክሽን ስታየው እንትን አይደለም ቴሌቪዥን ግን ከባድ። የቴሌቪዥን ፕሮዳክሽን ይሄ ሞሽን ፒክቸር ማለት የምትሰራው ነገር እያንዳንዱ ነገር ኮስት ነው። እሱ እንዳለ ሆኖ፣ ከዛ በኋላ ደግሞ ምላሽ ደግሞ ማግኘት አለብህ አይደለ? ስትሰራ ቢያንስ በብሬክ ኢቭን እንኳን ለመስራት ያስቸግራል። አሜን ወጪ እንችላለህ፣ መቶ ብር አውጥተህ መቶ ብር ማግኘት ማለት ነው። ዘጠኝ ገዝቶ ዘጠኝ መሸጥ ነው ይባላል ማለት ነው። እንኳን እሱ ያስቸግር እና ዘጠኝ ገዝቶ መሸጥ የሰባት ሰም ታይምስ አምስት መሸጥ ሊሆን ይችላል እና እሱ ይከብዳል። የሆነ ጊዜ ትታገላለ፣ ምን ትላለ፣ ምናምን ከዛ በኋላ ግን ትተወዋለ በቃ። ምክንያቱም ራስህን እንትን እያለ ይሄዳል። ስለዚህ የጥበብ ቀጣይነት ወይም እንደ ቤቶች አይነት ስራ ቀጣይነት እኛ በስራችን ውስጥ ወይም እንደ ትውልድ ከአንዱ ወደ አንዱ ማስተላለፍ የምንፈልገውን ነገር ለማስተላለፍ ጠቃሚ መሳሪያዎች ናቸው ብዬ ስለማምን እንግዲህ ያው መተላለፍ አለበት፣ አንድ ትውልድ ጋር ብቻ መቅረት የለበትም። ቅብብሎሹ ብለን ካመንን ወደፊት የሚወስደውን ድልድይ እየገነባን እያሻገር ነው እንዳልኩት። ለትውልድ ደግሞ የሚመጠን መልኩ ይሄ ትውልድ የሾርት ከት ትውልድ ነው። በፌስቡክ አምስት ደቂቃ አስር ደቂቃ አይነት ነገር ኤፒሶዶችን ጭምር እየተዘጋጁ እንደየፍላጎት አይደል እንደ ሸማቹ ማህበረሰብ ፍላጎት ይላሉ ነጋዴዎች። እና የዛን ተፈጥሯዊ ሂደት በጠበቀ መልኩ ቅብብሎሱን ማስቀጠል ተገቢ ይመስለኛል። እንደ ሰማያዊ ፈረስ ዝናብ ሚያዘንብ ፕሌይ ጥሌ ሲሰራ ትንሽ በረዶ የቀላቅልበት ና የዛን ጊዜ ወይ እንደ በረዶ ወይ እንደ ዝናብ ወይ እንደ ጃንጥላ መሆነ ልንመጣ እንችላለን። አንድ ቀን ከጥሌ ጋራ ሽር ብትን ልንል እንችላለን ብዬ አስባለሁ በጣም አክባሪና በጣም ወዳጅ ቤቶች ድራማ ከጋበዙ ምን ችግር አለን፣ እንመጣለን። ብዙ ገጸ ባህርያትን ስለሚጋብዙ በአዲሱ ሲዝን ብዙ ገጸ ባህርያት ስለሚፈርሙ ጥላውን እንግዲህ ካስፈረመኝ በቤቶች ላይ ብቅ ማንልበትም ቤቶች ብለን ማንመጣበት በነጋሽ ላይ ልጅ ወንዱ ልጅ ይወደዋል። ቤቶች ይላል እሱም ሲጀምር እና አንድ ነገር መወደዱን የምታውቀው ደግሞ ልጆች ከወደዱት ጥሩ ነው ማለት ነው ብዬ አስባለሁ። ለልጅ ይታየዋል ጥሩ ነገር እና ያው ልጅ እንደመሆን የመጠን እኔም ወድጄዋለሁ። የትኛውም ቦታ ብንሄድ ቤቶች ተብሎ ተንኳክቶ የሚገባበት ቦታ የለም። ቀጠሮ ከሌለ ያለ ቀጠሮ ለምን መጣ ብሎ ወዳጅ የሚቀየም አይነት ማህበረሰብ ለውጭ ዓለም የምናስተናግደው እና ምናልባት ይሄንን በደንብ አስፍቶ ማሳየትና ሰው እኮ ከመከራው ቢዝነስ ይሰራል እንኳንስ ከሀብቱ። ካለው እሴት ና ደቡብ አፍሪካውያን እኮ ከአፓርታይድ ና ሮበን አይላንድ ካሳለፉት መከራ በጣም ብዙ ገቢ ነው የሚያገኙት በቱሪዝም መልኩ ና እኛ ደግሞ ቤቶች የሚባለው አርኪቡ ወደ ወሎ ስትሄድ፣ ወደ ሌሎችም ማህበረሰቦች ስትሄድ በጣም ለየት ያለ ነገራችን ነው እና ምናልባት ከዚህ የሚወጡ በርካታ የቱሪዝም እድሎች እና ለወጣቶቻችንም ደግሞ በጣም በርካታ የሆኑ እሴቶችን የምናስተላልፍበት መንገድ ሊሆን ስለሚችል በተገቢው መልኩ ኢኮኖሚ እንስራበት የሚለው ነገር ማስተላለፍ ፈልጋለሁ። ሀገር እናሳውቅበት ከፍ ያለ ነገር ስለሆነ በጣም ብዙ ተራራ የሚያስወጣ ነገር አይደለም። ይዘነው ግን ያልተንኳኩ፣ ያልታዩ፣ ሌሎች ያልተደረሰባቸው መስኮች ላይ ጭምር እየሄድን ከጥበብነቱ ባሻገር የቱሪዝም የኢኮኖሚ፣ የመታወቅ፣ የመከበር ምንጭ እንድናደርገው ሁላችንም የጋራ ኃላፊነት አለብን ብዬ አስባለሁ። ምናልባት ልጆቻችን በጣም በብዙ መልኩ በተለይ እንዳልኩት እንደ ወላጅም ደግሞ እንደ ትምህርት ቤት ባለቤትም እከን የመሰሉ ገጸ ባህርያትን በአዎንታዊ በሆነ መልኩ ወይም ደግሞ ለምሳሌ የገጠር ሰው ምንድን ነው የሚለውን በጣም በርካታ የአዲስ አበባ ሰው ፌስቡክ ላይም ስለማያየው በቴሌቪዥንም ብዙ ስለማይቀርብ የገጠር ሰው ትክክለኛውን የዋህነቱን፣ ቆፍጣናነቱን ተጫዋችነቱን የሚያይባቸው እነዚህ መስኮቶች ናቸው ብዬ ስለማምን ይሄንን መስኮት መዝጋት ወይም ደግሞ ይሄንን ፕሮግራም እንደዚህ አይነት ተከታታይ ስራዎችን ማቋረጥ በእኛ ለሌሎች ወይም ደግሞ በጣም መቶ ሚሊዮን ያላት ህዝብ ያለንን መረዳት ያስተጓጉላል እና በተቻለ መጠን እንዳልኩት ልዩነቱን ወይም ዳይቨርሲቲውን ጠብቆ ብዙ ሌሎች ያላየናቸውን እያሳየ የሚቆይ ድንቅ መስኮት እንዲሆን እመኛለሁ። በጣም አመሰግናለሁ። በነገራችን ላይ ማስታወቂያ ማስታወቂያ ወደ ማስታወቂያ እንድንሳብ ያደረገን እኛን እኔን እስፔሻሊ ጥላሁን ነው። ምክንያቱም ጥላሁን የሚሰራው ማስታወቂያ ድራማቲክ ማስታወቂያ ነበር የሚሰራው ድራማቲክ ነው የጥላው ማስተቃቀል። ይሄን ግዙ፣ ይሄን ሽጡ ምናምን አይደለም። ድራማቲክ ነው በጣም ደስ ይለኛልና፣ ቀን ነው መስራት የምፈልገው እዚህ ዘርፍ ሳልመጣ እነ ሳምሶን ምናምን እድሉን ሰጡ፣ ከዛ ገባን እና እንደ ጥሌ ድራማቲክ ነው። እና ስለዚህ ለኛም ደግሞ ሮል ሞዴላችን ነህ ጥሌ። ረጅም እድሜና ጤና ይስጥ። በጣም እናመሰግናለን። ስምንት አመት ነው ከዘመን እየተሻገረ 80 ዓመትም እንዲሞላው እንመኛለን። መልካም ጊዜ። በጣም አሪፍ ነው ቤቶች ቆንጆ ነው። እንደተዋደዱ እንደ ቤተሰብ ብዙ መከራ ውጣ ውረድም አለ ማለት ለምሳሌ በሞትም ሰብሊን ያጣ፣ በተለያየ አጋጣሚ ብዙ ከፍታና ዝቅታ ማለፉ በቃ ለብዙዎች በተለያየ ሙያ መስክ ላይ ላሉ አብሮ ለሚሰሩ ሰዎች ምሳሌ ነው ብዬ አስባለሁ። መቻቻል፣ መከባበር አለው። አይተ እንደሆነ ደግሞ ማሳቅ ከባድ ነው፣ ማስደሰት ከባድ ነው። በተለይ አሁን ባለንበት ሁኔታ ለማሳቅ መፍጠር በጣም አስቸጋሪ ነውና በኑሮ ውስጥ ውጣ ውረድ ውስጥ ላለን ሕዝቦች እንዲህ አይነት በቃ ፈገግ የሚያሰኙ ጭንቀትን የሚያስረሱ ድራማዎች ቢበዙ ደስ ይለኛል። እና ከዝነሱ መሃል ቤቶች አንዱ ነው። አይዟችሁ በርቱ ለማለት ነው። እንኳን ደስ አላችሁ፣ እንኳን አደረሳችሁ እያለሁ አመሰግናለሁ ቤቶች